ደም ያስፈልጋታል እኮ ይኔ ያለ አለ። እንዴት ምን ችግር አለው? እየኔን ውሰዱት የምትፈልጉትን ነገር አድርጉ። እሷም እዚህ እናንተ ጋር የለም። በጣም አዝናለሁ፣ እንደዚህ አይነት የደም አይነት ሆስፒታላችን ላይ የለም። ፈልጉትን ያህል ገንዘብ መክፈል እችላለሁ። ምሩዬም ብቻ አድኑልኝ፣ እንዳትሞትብኝ እባክሽ። ሰላም ጤና ይስጥልኝ ክብራንና ክብራኔ የቻናል ቤተሰቦች፣ ወይ ሰላማችሁ ብዝት ብዝዝት ይበልበል። ያላችሁበት ጽናት ክፍል ሰባ ስድስት ኑሮ ራሷን አንስታ አኪም ቤት ገባች። ከዛም ደግሞ ደም እንደሚያስፈልጋት ሲነገረው ለናሆሜ ናሆሜ በጭንቀት ነበር የተዋጠው። ግን ተመሳሳይ ደም ሐኪም ቤት ስለሌለ ከውጭ እንዲፈልጉላት ተደርጓል። ውጭ ላይ ስልክ፣ ቪዲዮ እየደወሉ ቢፈልጉም ሊያገኙ አልቻሉም። ብቸኛው ደሜን ቀመሙልኝ ያልክ ሰው እንደሆንክ ታውቃለህ። አግኝ እና ሙላ አድርግ። ታዲያ በእናትህ ብጨንቀኝ። እኔማ እኮ ከአሁን አሁን ውሰዱት ብለው ሪፈር ጻፉላይ እያልኩ ነበር። ወደ ወዳማ ነው ይለዋል። ጽናት ጽናት ኪራ እኔ ምሩን ማጣት አልፈልግም። እሷን ካጦ ሞታለሁ። ኪራ- ራሷን ማጣት ቋጠር ሽላቸው አዎ፣ ሳሎን ነው እንሄዳ የባሰ ጭንቀት ይፈጥራል እንጂ በፍጹም መፍታ ያመጣል ደግሞ ጭራሽ። አሁን እኮ ደም ያስፈልጋታል ተባለ። ናሆሜ በጭንቀት ተውጦ ራሱን ይዞ ወደዛ ወደዚህ እያለ ቆሞ ይጠባበቁ ነበረ። ወዲያውም ነርሷ ከኑር ክፍል ስትወጣ ነሆሜ ምሮጦ ዶክተር፣ ዶክተር ኑሩዬ እንዴት ናት ሲላት፣ ደህና ናት ለሆኑ፣ ግን ደግሞ እንዳታጨናንቋት ብዬ አንዳንድ እየገባችሁ አዋሯት አለችው። ሁሉም ተነፈሱ። ናሆሜ በትልቁ ተነፈሰ ምሮ ናሆሜም ወደ ኑሩ ጋር ገባና ውዷ ባለቤቴ አላት ናሆሜ አለች እንዴት ነሽልኝ ሲላት አስደነገጥኩ አይደለም አለች ሙሩም በተኛች ቀረን አንደነገጥኩም ለምን ደነግጣለሁ አታስቢ እሺ እኔ ደህና ነኝ አለ እዛው የምቀር ነበር የመሰለኝ አለች ሙሩም ናሆሜ እንዴ አለ በደኔ ምስኪኑን ከርታታን ባለቤትሽ የት ለሽ ነው ምትል ናሆሜ፣ ጨነቀኝ እኮ እኔ ልጨነቅልሽ ኑ። አንተንም አስጨነቁ አይደለ? በፍጹም አለ ነው ምንም ነገር አትበይኝ። አሁን እረፍት ማድረግ ያለብሽ ተኝ፣ አለ ናሆሜም። አሁን ረፍት አርጊ፣ ይደክምሻል፣ ምንም አታስብ ደናኔ ናሆሜ አለችው። ጽናትም ተመስኪን አምላኬ እያለች መሬቱን ትስም ጀመረ ሩን እና ናሆሜም ተመስኪን እያሉ ቆመው በራቸውም የተነፍሳሉ። በጣም ተጨንቅ የነበር እኮ ኪራዬ አለች። እንደዚህ ተጨንቀን ሙሩ ማየት የለባትም መረጋጋት አለብን አለ ኪራም። አደናት ሁን እንጂ ምንም አደርግላት አለሁ አለች። ዶክተሯን ብቅ ብላ ከመሃላቸው አንድ ሰላ ወረ ፈልጋለሁ አለ። ክብሮን እኔ እመጣለሁ ብሎ ከባ ጽናትን ሰኒ ከኑርጋ ቁጭ ብለው፣ ሰኒ ጽናት አለች። ሙሩ ወይዬ አሏት። እናቴንና ናሆሜን አደራ እሺ አለች። ጽናትም ምን ማለት ነው? አለች። እኔ በጣም እየጨነቀኝ ነው አለች። ሙሩ ከኔም ደና እኮ ነሽ እንደዘማ ትበይ አለች። ውስጤ በከፍቶ አይታይም። እኔ ደከመኝ እንዴት ላሳያችሁ? አለች። ሙሩ ውስጧ ልቧን እየደከማት ድካም ድካም ስለሚሰማት ኑሩ በጭንቀት ውስጥ ናት። ነገ ሞት ዛሬ ሞት ነው። ዛሬ እኮ ደናነሽ አለ። ጽናትም አንቺኮ ጠንካራነሽ አለቻት። እኔ ጠንካራ አይደለሁም። እባክሽ ኑርዬ፣ አሌሳሽን አታስጨንቂ። ናሆሜን ላላዛልቀው ባዶ ተስፋ ሰጥቼ ላስጨንቀው ነው። አሁን ስለ ራስሽ ብቻ አስቢ፣ ሌላውን ተይው። አሁ ኑርዬ፣ ትንሽ ረፍት አርጊና በኋላ እናወራለን አለ ጽናትን። ቃላችሁን አደራ ስትላቸው ጣሁን ማረፍ አለብሽ አሏት። ራም ናሆሜ ከደጅ ቁጭ ብለው በር ላይ የጠበቁ ነበረ። ክብሮም ከዶክተሯ ጋር ወጥተው ምን አለ? ስትላቸው በጭስ ምክንያት ነው እንደዚህ ኑሩ እንደዚህ የሆነችው ጭሱ አፍኗት ነው ብላለች ማለት አለ። የትናንት ቅዱስም ቀጠል ላድርጎ ህጣኑ ትናንት አላወጣሁትም። ወዲያው ና ሆሜ እሳት ጎርሶ ትሰማኛለህ ብሎ እንቃረገው ኑሮ አንድ ነገር ብትሆን አለቅህም ብሎ ገላገሉት። ተረጋጋ አሉና ኪራም ሰምሐኝ ያለ እያለ አለቅህም እያለ ይጮህ ጀመር። አቂም ቤት ነው ያለኸው ድምፅህን ቀንስ አለኪ። ቅዱስም ሰው ገደልኩ ወይኔ ብሎ ራሱን እያዘ፣ ቅዱስ እንደ ስምህ ኩሉ እርኩስ ነህ አንተ፣ በርክበት ሁሉ የሰውን ልጅ ጉዳት የተፈጠርክ ሴጣን የሚቀናብህ እያለ ብቻውን እየተራመደ ቅዱስ እያው ድራስኔ ቤተሰቦችን ምን ያደረግ። አሁን ደግሞ በአንተ ምክንያት አንዲት ምስኪን ሴት ራሷን አታ ነበረ እስከመቼ ነው እንደዚህ ሆነ የምትኖረው? እስከምን ጊዜ ነው ለሰው ልጅ የሀዘን ምክንያት የምትሆነው? እያለ ቅዱስ በራሱን በራሱ እያወራ መንገዱን ቀጥሏል። ናሆሚና ኪራ ከዶክተሯ ክፍል ቁጭ ብሎ የተጣበቁ ነበረ ወደው ዶክተሯ ስትመጣ፣ ዶክተር ሙሮ እንዴት ናት ስላት፣ መራዊት ደህና ናት አርሙሪያን ስላስቀጠማት ይህ የሆነ ፈሳሽ ብንሰራ ይስተካክለላት ስላልቻለ ያስፈልጋታል አለች ዶክተር። እናሆሜም የኔ ያለ አይደለም ወይ ታዲያ የኔን ውሰዱት እኔን ውሰዱት እሷን ብቻ አድኑልኝ ሲል ዶክተሯም ያንተ ደም ሆኖ አለችው። እረ አይደለም ሲራም እኔም እሰጣ ሳለሁኝ ነገር ግን የኔም ደም ከእሷ ጋር አይመሳሰልም አለ። በጣም አዝናለው፣ እንደዚህ አይነት የደም አይነት ሆስፒታላችን ውስጥ የለም አለች ዶክተር። እናንተም የምትችሉትን አድርጉ፣ በሰዎችም አስፈልጉ። እኛም የምንችለው ነ እንፈልጋለን ናሆሜም፣ ዶክተር እባክሽ እባክሽ ሙሩን አድንልኝ ብሎ የምትፈልጉትን ያክል ገንዘብ እከፍላለሁ እባክሽ እያለ ልመናውን ቀጠለ። ህክምና ስራ ኮ በገንዘብ የተቋቋማ ያም፣ የምንችለውን እናደርጋለን እናንተም የምችሉትን አድርጉ እሺ ብላ ተነስታ ወጣ። ናሆሜ ልፍት በያለ ቅስ ጀመር። ኪራም ተረጋጋ ቆይ፣ አሁን ምንድን ነው መሆነው እያለ ማልቀሱን ቀጠለ። ደም ከየት ነው የማመጣው ብሎ ይጮህ ጀመር። ኪራ ጽናት ጽናት አለ ኪራ። እኔ ኑሩን ማጣት አልፈልግም፣ ታጣሁ እሞታለሁ። እሷን ማጣት አልፈልግም ኪራ እያለ ይላለቅስና ይጮህ ጀመር ናሆም። እኛም እኩል እናጣት አንፈልግም፣ በቃ ተረጋጋ። ከሰው እንፈልጋለን። አሁን ኣሁን ምንድን ነው የማደርገው እያለ ናሆሜም ጩኸቱ ኮንንም ሰኒንም እንጠይቃለን። የትም ብለን ማዳን አለበት ምሩን። ለምንም ብለን ማዳን አለብን ምሩን እያለ ናሆ በቃ ተረጋጋኔ ሞደማቃቸው ሰው ጋር ልደውል፣ አንተም ደውል ብለው ስልክ አንስተው ቢደውሉም ተመሳሳይ ድምፅ ሊያገኙላት አልቻሉም። ጽናትም ከቤት መጥታ ምግብ እያዘጋጀች ይዛ ልትሄድ ግን በሀሳብ ልም ብላ ነበረ እና መጥቶ ጽ አላት ብላ ደንግጣ ምንን ዳሽላቸው ሲሉ፣ አዎ ሳሎን ነው እንሄዳለን። እንደዚህ ሆንሽማ አንሄ እንዴት አለ። ጽናትም ያንቺ እንደዚህ መጨናነቅ ናሆሜና ኑሩን ይፈጥራል እንጂ መፍትሄ አያመጣም። አና ምን ላደርግ ተሻላት ስል እንደዚህ ጭራሽ፣ አሁንማ ደም ያስፈልጋታል ተባለ። ይገባኛል እኔም ሳይጨንቀኝ ቀርቶ ግን በቃ ፈጣሪ ያመጣውን ነገር እሱ በራሱ ይመልሰዋል አለ ክብሮም አዎ እሱማ አዎ፣ በሱ ስራ አንገባም። አ ምን ማደርግ እንደም አላውቅም። እንዲሁ የደም ተመሳሳይ ቢሆን አንድ አይደለም አስር ጊዜ በሰጠኋት ሰውነት ችግር ሲፈጠር ለችግሩ መፍትሄ መፈለግ ያለብሽ እንጂ መጨነቅ አያስፈልግም፣ አለ መጨነቅ የለብሽ። ናሆምም የማንም ሰው የአንድም ሰው ከኑሩ ጋር የሚመሳሰል ደም የለም አለ። ሁሉም ተሰብስበው አኪም ቤት ውስጥ ቁጭ ብለው ነበር። ተረጋጋ ሲለው፣ ኪራ እስከ መቼ ነው የምረጋጋው? ሚስቴ እኮ አኪም ቤት ያለች ልትሞትብኝ እኮ ነው። አ ክሮብም ናሆም

እረተ፣ ዶክተሮች ጋር እንዳይጣላ ብሎ ክብሮምን ከኋላው ተከታ የዋህነቷ ቢሆንማ ጉፋን እንኳን ባለያዛት ብላ ጽናትም ታለቅስ ጀመረ። ክብሮንም ወደ ቅዱስ ጋር ሄዶ ሰላምታ ተተለዋወጡ። ኑሮ እንዴት ና ሲለው መታት ጠይቃትም፣ እንዴ ምን አይኔ እንደዛ የሆነች እኮ በእኔ በተለኮሰው ሰው እጣና እዛ አትበል እንጂ ነገሮችን ሁሉ ታያያስቃቸው ካንተ ጋር ወደ ላይ ነው። እንደዛ ብዬ ራሴን በዋሽም እውነቱ ግን አፍጥጦ ላይ ደግሞ ሄደህ እሷን በአካል መጠየቅ አለ። እሱ ድፍረትማ ቢኖረኝ ቤተሰቦችን በቀበርኩ ነበር አለ። እንዴት ማለት አለቀው ቀየስ አድርጎ እሱን ተውና፣ ኑሮ አሁን እንዴት ናቸው? ለቅዱስ ለዋሽህ አልፈልግም ኑሩ፣ ግን ደህና አይደለችም አለቀው። ርህን ነው አለው። ደም ያስፈልግሻል ተብላለች። የሚሆን ደም ደግሞ እስካሁን ድረስ እየፈለግን ነው ልናገኝ ግና። ቅዱስም እንዴ እኔ ኮ ለማንኛውም ሰው ደም መስጠት እችላለሁ ነው የአንተ የደም አይነት ኦ ነው አለው አዎ እንዴት አልነገርኳችሁም ራኮ ቢደውልልም ስልክ አላነሳ ብለ ሆነው ለነገሩ ተው እኔ ለሰው መዳኛ ምክንያቶኛ ማለት ነው አለው ተወኝ ባክ ብሎ ተነስቶ ህዲያም ክብሮምም ሂሳቡን ከፍሎ አንተ ቅዱስ ቅዱስ እያለ ከኋላው ሮጦ ያዘው አታስጨንቀኝ አሁን እኔ ማድረግ አልችልም አለ ቅዱስ እንግዲያውስ በጣም ምክንያት ሳይሆን ኖሩን አሁን ገና ነ የገደ ደገደልካጥወቀው አሎክቦ ቅዱስም ወዳክንቤት ሄዶ ደሙን ለኑሩ ሰጣት። ናፉሜም ቅዱሴ በጣም የምናመሰግነው አለ ኪራም ክብሮምም እያመሰገኑት አያሳስብም አባቴ እኔንኝ እንደውም ማመስገን እየቀለደ የአምቦ ውሃ ማስታወቂያ ይመስል ሚሪንዳ እያጠጣኸኝ እን ምሬን ነው አንተ ያደረግከውን ነገር ማንኛውም ሰው የማያደርገው ነው አለና ናኑሩን ነፍስ ነው ሴ ምንም ቢሆን አውቋበል ብትሆንም በሚያስፈልግን ሰዓት ከጎናችን ነህ፣ አለች ነው እናንተ እንድታመሰግኑኝ በ ትንሽ መለስ ብሎላት። ናሆሜ እንዴት ነው ብላ ጠየቀች። ጽናት እሱ ደህና ነው፣ አንቺ እንዴት ነች? እኔማ ደህና ነኝ፣ እድሜ ለቅዱስ አለች። ስኬን እሱ መድኃኒዓለም ውለታውን ይክፈለው አለይ ጽናት ጨነኳችሁ አይደል? ምን ማለት ነው? ማሆን እንደዚህ ስትይ አስደበርሽኝ፣ አለች ናሆሜ ግን እዚህ ኩርምት ብሎ ሲያድር እንዴት እንደሚያሳዝን አለች። አሁን ስለሱ አትጨነቂ፣ አሁን ስለጤናሽ ብቻ አስቢ አለች ጽናት። ውሃ ስጭኝ ሰውነት የተቃጠለ ስትላት ጽናትን ብድግ ብላ ውሃ አጠጣቻት። ካክም ቤት ነው አልወጣችን ናሆማ። አሁን ቀለላለህ አይደል ሲለው ቅዱስ አዎ አሁን እኮ ኑሩም ደህና ሆነችልኝ ኢንዳክሽን ብሎ ብቻ ደሜን ሰዱ እያልክ ስእል ታደም ላድርግ አለ። ኪራ እየቀለደበት ማ ከሁን ከሁን ሪፈር አደረጉ ብዬ ወዴት አለ እንዴ ወደ አማኑኤል? አረ ልፋታህም አለ ኪራ። ታክም ቤት ወጣች። እነ ጽናት እነ ኪራ ሁሉ ሆነው ይዘዋት ወደ ቤቷ ይዘዋት ገቡ። ናሆሜም እንኳን ለቤትሽ በቃሽ የኔ ፍቅር ይላታል። ወንደና ቆያችሁኝ አለች ሞሩም ሐኪም ያለሽን ሰምተሻል አለ ሙርዬ። እራስሽን መጠበቅ አለብሽ አለ። ተነሽ አሁን እረፍት አድርጊ ስትላት እኔ ተኝቼ ነው የከረምኩት እኮ አለች። ቢሆንም ረፍት ማድረግ አለብሽ አለች። አትፅናት የሁላችሁ እንደዚህ ነው እኮ የምታስቸግረኝ አለና አሁን ተነሽ ግቢና ረፊ ብለዋት ፅናት ይዛት ገባች። አይኑሩ ማረፍ አማት እንኳ ማረፍ አትፈልግም አለኪራ ታዲያ ለዚህ ደረጃ ያደረሳት ምንድን ነው? ይኸው አልሰማ በማለቱ አደል? አለና ሆሜ። መቀመጥ ስለሚያስጠላት እኮ ነው ሲለው ኪራ ታዲያ ራሷን እስከምስል ድረስ ነው እንዴ ስራ የምሰረው? አለና ሆሜ ያው ሴቶቹን ታውቃቸዋለህ፣ ራ የሚያክል ነው የሚሰሩት። ኪራም በቃ ኔ ሊሄድ ምሄድበታለ አለ። አታርፍም እንደኔ እኮ ነው የወልከው ያደርገው አለና ሆሜም ክብሮምን ቤትህ ያምራል እያለው እያወሩ ጀመረ። ጽና አስቸገርኩሽ፣ አይደለ አለች ኖሮ ቆይ ግን ከግድም ጀምረሽ እንደዚህ ተያለሽ ምን ማለት ነው? አለቻት ሁሌ እኔ በታመንኩ ቁጥር አንቺን አስቸገርኩ ስትላት ሁለተኛ እንደዚህ እንዳቴ አለ ዬ አንቺ እኮ እህቴ ነሽ። ቢሆንም ግን በጣም አመሰግናለሁ፣ ሁሌም ከጎኔ ነሽ አለ ጽናት። ሁሌ እንደዚህ እንዳቴ አንቺ ለእኔ ነገር ሆነሽ ልኛል። እኔና አንቺ እንደዚህ መባባል አለብን ሞርዬ። በቃ እኔም ልሄድ አንቺም ተኝ፣ ኪራ የሚያገኛቸው ሰው አለ ብላ ጽናትም ተኝና እሄዳለሁ ብላ ዘገባ ቡ ኪራና ጽናትም ወደ ቤታቸው ተመልሰው ደከመሽ አላት። ሀሳብና ጭንቀቱ ራሱ እኮ ድካም ነው አለ ጽናት። ብቻ ተመስገን ነው አለ ኪራ። እኔ ራሱ ደም ስናጣ በጣም ፈርቼ ነበረ፣ ግን ሁሉም አለፈ እንኳን ደህና የሆነች ናሆሜ እሷን ታጣ ሰው አይሆንም አለኪራ እሷም ለእሱ ነው የምታስበው አለ ደጋግማ አደራ የምትለኝ ናሆሜን ነው ኑሩም እኮ አሰማም ግን አለኪራ አትስሪ ስትባል ከባድ ስራ ትሰራለች ብቻ ግን ምንም አይንካት አለኪራ አዎ ለእኔም ቢሆን ማንም ሰው ባልነበረ ሰዓት እሷ ነበረች አለ ጽናት ኑ የምትመክረኝ የምትረዳኝ ሁሉ ነገሬ ናት አለ ጽናት ትክክል ነው አለ ኪራ ኪራ ከካፌ ቁጭ እንዳለ ቅዱስ መጣ ሰላም ተባብለው ፊልቅስ ይቅርታ ልጠይቀ ነበር የጠራሁ ኋለው የምን ይቅርታ ለምኑ ሲለው ናሆሜ ሆስፒታል ሆኖ እንደዛ ስላለፍ በሱ ስም ይቅርታ ልጠይቀ ነው ስለው እና በጥስ ምክንያት እንደዛ የተናገረኝ ብሎ ጮሆ ይህ አላሉ እንድምረው ትፈልጋለህ እንዴ? እንደዛ እንደ ጮሆብኝ አለው። ወይ በጣም ይቅርታ ግን ምን ታደርጋለህ? ያው ጭንቀት ውስጥ እኮ ሆኖ ነው አለ ኪራ። አረ እባክህ ያው መለስ አድርጎ አረ እባክህ ብሎ አረ ኪራ አለና ይስቅ ጀመረ ቅዱስ። ሙድ የተቤ ነው እንዴ አለው። እኔም እኮ በሱ ቦታ ቢሆን ገድየው ቅንጦ ነበር የምገባው። እና ምንም አልከፋኝም አልደበረኝም ነው የምትለው? ሲለው አዎ ማ የደበረ መስሎኝ ነው ሲለው ኪራ አረ አልደበረኝም። ለምን ጠራኸኝ? ዶክተሯ እኮ እረፍ ብለኛለች። እንዲያውም ላጠጣ ሚሪንዳ ምስጋና ማቅረብን ነኝ አለ። እኔማ ቁጫጭ እንዳይወርዙ በዛ አጠጣጥ እያልኩ ነበር። እየተሳሳቁ ያኒም እኑር ጋ ሄዳ፣ እኑርዬ ሰሞኑን እኮ አለቀ ቦርጨ አዛ አድርጎኝ ነው ያልመጣ

አዎ እናንተ፣ እኔማ ደህና ነኝ። እናንተ ናችሁ ያልማሰሙኝ፣ አለች ኑሩ። ናሁሜ እኮ ወጥቶ መጣሁ ብሎ ቀረ እያሉ አረባክሽ፣ ወጣ ይበል አለች ኑሩ። ሰሞኑን እኮ ከኒው ገዚ ቁጭ ብሎ ስትላት፣ እሱማ ፊቱ ቢጫ ሆኖ ገብቶኛል አለ ት ስትላት፣ የፀሐይ እጥረት ነዋ ከቤት ስለማይወጣ፣ እራንች ልጅ ብላ ሳከ ነግርልሻለሁ አለ ኪራም። ተኝቶ ሳለ አባቱ ደወለለት። ሀሎ አባ፣ እንዴት ነ አዎ አራት ብዬ ነው የተኛሁት አለ ሆኑን ጠፋ አይደል እያለ አባት ያው ጠላላት ፅ አታስብ አባዬ አለው። በቃ ሺ ሰሞኑን ደውልልሃል። እናትም ወደ ኪራ ክፍል ገብታ ኪራዬ ተነሳ እንዴ አለች። አባ ደውሎ ቀሰቀሰኝ ሰላም ብሎሻን ሲላት፣ ወይኔ እኔ በጣም ይታዘበኛል ቆየው እኮ ተደወልኩለት አለች። የቤትና ቤትነት ከባድ እንደሆነ ይረዳሻል ሲያስቸገሩ አስቸጋሪ ልጃቸውን ስለያስኩላቸው ልክነ ነ አስፈራራኝ፣ አለ ዘፋኟ እያለች መኳኮራ ምሮች ነው አይደለ አለ ኪራም ጌራም ሲኮረኩራት፣ ኪራ በቃ እያለች በመጨረሻ ስሞትልህ አለችው። ወዲያውን በቁጣ ሀይል አንቺ ስሞትልህ እንዳትኝ አላልኩሽም ወይ ሲላት፣ በቃ ይቅርታ አለችው። ልኝ እንጂ ያንችን መጥፎ ነገር ማየት አልፈልግም። በቃ ኖርልሃለሁ ያለንተ ነገር አልጠይቅሽም። ይህንን ቃል ግን ዛሬ ልጠይቅሽ ታዩ አላት። እሺ በቃ አት ያላንቺ ባዶ ናት፣ ባዶ መድረክ ናት አላት። ለኔም እኮ በጣም አፈቅርሻለሁ። እኔም እወድሃለሁ ብላ እቅፍ ተደራረኩ።